ገብተናል። ፋሲካዬ እንኳን ደስ አለሽ! እኛም በጣም ደስ ብሎናል። በቃላችን መሰረት ግማሽ ሚሊዮኑን እፍስ አድርገዋለች። እንኳን ደስ አለ ሞላኮ ጋይስ። ይሄ በመጀመሪያ ፈጣሪ ክብሩን ይውሰድ፣ ክበር የኔ ጌታ። ሲቀጥል በጣም ነው የማመሰግነው ማሮቼ ኢትዮጵያን፣ ኤርትራውያን የእውነት ቃላት የለኝም። አመሰግናለሁ፣ እግዚአብሔር ያክብራችሁ። ይሄ ሁሉ የሆነው በእናንተ ነው። ከመጀመሪያ ጀምሮ እኔ እዚህ ለመድረሴ ከፈጣሪ በታች እናንተ ናችሁ እና በጣም ነው የማመሰግነው። የእውነት ብሩክን አመሰግናለሁ። የእውነት አመሰግናለሁ ይህን ቻንስ ስለሰጠኝ። ከመጀመሪያ ጀምሮ ሰፖርት ያደርገኛል ቪዲዮ እያሰራኝ አይታችኋል። በጣም የማመሰግነው ድርጅት ነው ብሮከር ሪል ስቴትንም፣ እንዲሁም እናንተን። ቃላት የለኝም ቪዲዮ የሰራችሁልኝ ፎሎ ያስደረጋችሁልኝ ቲክታከሮች፣ ሪከርደሮች፣ ኮመንታተሮች፣ ህዝብ በጠቅላላ ስም ጠርቼ አልጨርስም። በጣም ነው ማመሰግነው። ይኸው ደረሰኙንም ይዩት። የእውነት ቃላት የለኝም፣ አመሰግናለሁ ከማለት ውጭ ምን ላርጋችሁ? ፈጣሪ ብድራችሁን ይክፈለው። የምር ነሳላችሁ። ሰ ያክብራችሁ። ከዚህ ውጭ ምንም አንልም። ክርስቶስ ነው በጣም ነው ደስ ያለኝ። እኔ ከሁሉም ነገር በላይ ደስ ያለኝ ለእኔ ያላችሁ ቦታ፣ በጣም ደስ ያለኝ ለእኔ የሰጣችሁኝ ቦታ፣ ክርስቶስም በጣም ነው ደስ ያለኝ እና በጣም አመሰግናለሁ። አልቃሽ ያለኝ ይቅርታ። በጣም አመሰግናለሁ ስለሰጣችሁኝ ቦታ፣ ህይወታችሁ ውስጥ ስላስገባችሁ እኔ ክርስቶስና ብዙ ጊዜ አልነገርኳችም ግን ማንም የለኝም ነበር ሰው የለኝም። እና ሰው ስለሆናችኝ የእውነት አመሰግናለሁ።